ሱሪ መከልከል አድርጓል ብሩኬ፣ ኦ ማይ ጋድ ለእሷን ቀበቷን ትቷል የምፍታ ነገር በጣም ገረመኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴናችሁ፣ እኔ ደህና ነኝ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ይመስገን፣ እኔ ጋ ሁሉ ሰላም፣ ሁሉ መልካም። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ፣ ማለት ወዳለ ውዶቼ የዛሬው ይገርማል፣ ያስቃል፣ በጣም ነው የሚያስቀው። እግዚአብሔር ከሚነግራቸው በላይ ነው የሚያስቀው። እኔ ሳቄ እንንጃ፣ እንደ ዛሬ ስቄ አላቅም ማለት ይቻላል። እና ብሩኬ እንግዲህ ትልቅ ተዋና ጀምሯል፣ እኔ እንጃ ትልቅ ተዋና ጀምሯል። ይሁንን ይህ ነገር ማለት ሰው ልጅ አሁን እንደ ቀልድ ወይም ደግሞ ዝም ብሎ የምሰራ ነገር ይመስላችኋል? አይደለም። ግን ይሄ ማለት ነው ትልቅ ነገር ነው የሚጠይቀው። እግዚአብሔር እንደዚህ ተግባብቶ እንደዚህ አምኖ እንዲያድርጎ እንዲያድርጌ ይሰራለሁ እንዲያድርገ ይሰራለሁ ብሎ መሳካቱ ራሱ፣ እኔ አንዳንድ ለምሳሌ ማለት ነው እንዲያርገ እንዲያርገ ይሰራለሁ ብዬ ካሰብኩ ራሱ በቃ እንዲያሰብኩ የማይሆንላችሁ ነገር አለ አይደለም? እነሱ ደግሞ እንዲያስቡ አቅዶ የሚሆንላቸው ነገር እንዴት ደስ እንደሚለኝ እግዚአብሔር ነው ምላችሁና። እና ብሩኬ እንግዲህ፣ ይሄው ካላመናችሁኝ አራት ሱራ ለብሽ ያለው ካችጋ ታች ጋድራለሁ። ወይኔ ብርድ ልጋለኝ፣ ምንም ብርዱ ነው ያልቻልኩ ምናምን ይላልና እንዴት ነው ከአራት ሱሬ አልፎ ብርድ እሱን የሚያገኘው? ይሞቃል እንጂ ጭራ አረት አልፍ ነው ይሞታል። ጊዜው የብርድ ስለሆነ እንኳን ብቻ ከመፍታ መፍታ፣ እንግዲህ እዚጋር ችለዋል፣ መፍታ ችለዋል። ዛሬ በጣም ጎብሰዋል፣ ዛሬ ማለት ነው። እረ በሩ ቆልፎበታል። ይህ ብሩኬ እንዲህ ሁሉ ይሄ ሁሉ ተሰቃቶ ቀበቶ አስራለው አራት ሱሪ ልብሽ፣ እንደዚህ አይነት ያበደ አጣቀ የሆነ ይፍድ ነገር ነው መስለው ጌታ ነው ላችሁ። እና ብቻ በጣም ነው የሚያሳዝነው አንዳንድ ጊዜ እና ሃይሚ ብቻ ቀፎ መተኛት ነው የምፈልገው። በርዶኛል በጣም ደብሮኛል። በጣም እንዲሆኛለው ምናምን ስለ በጣም ነው አሳቀኝ። እግዚአብሔርን እና ሃይሚ ብቻ ነው የምፈልጋት። ምንም ነገር አላድርገውም። ሸማግሌ ከላኩ ደግሞ ታጋበኛለች። አይደለም ልጅ ትወልድልኛለች ነው እንጂ ጭራሽ ልጅ ትወልድልኛለች። ከፎቶ ጋር እያወራ ነው ሲገ ደግሞ አይቡሩቤ አይቡሩቤ አይቡሩቤ ሰራ የምር ሰርቷል። በስንት ሰዓት ውስጥ መሰላችሁ? በሶስት ሰዓት ውስጥ ወደ መቶ ምናምን ታይቷል። የበፊቱ ሰሞኑ ሲሰሩ የነበሩ ግን በሀያ አራት እንኳን መቶ ምናምን ነው የሚታየው። አሁን እንግዲህ በጣም ደስ የሚለው ነገር ነው። ና እንዲህ ዲራማ ሲሰሩ በጣም ነው ደስ የሚለው ሰውን ያስቃሉ፣ ሰውን ያስናናሉ ራሳቸው ስናናሉ እንጂ ብቻ አይደሉም። ምፍታ እንግዲህ ፈርቷል። እኔ ገረመኝ ደግሞ አንድ ነገር ልንገራችሁ። ይሄ ነገር እውነት ቢሆን ምፍታ እንዴት ነው ማይክ ይዞ የሚገባ በዛ ሰዓት አይመስላችሁ? በጣም ነው ገርሞኝ ግን እኔ ድራማ መሆኑን ታቃላችሁ ወይም ደግሞ መቶ ፐርሰንት ያስታውቃል። ሆኖ ስያለው ግን ድራማ መስራት ብቻ ሳይሆን አስቦ እንድንሰራለን እንድናደርጋለን እንድናንላለን እንድንነጋገራለን ብሎ አስቦ አቅዶ ራሱ መስራታቸው እኔ በጣም ነው ማደንቃቸው። እግዚአብሔርን ለምሳሌ ዩቱብ ላይ ተጭኖ ምናምን ስናዩ በቀላሉ በትንሹ የምናገኘው ወይም ደግሞ የምንሰራ የምንመስለው ሰዎች አሉና ይሄ ነገር እኔ ራሴ ስለማቅ ነውና እንዲህ ተማካክረው ተነጋግረው ሁሉ ነገር እንዲህ በፍቅርና በደስታ በሳቅና በጨዋታ ሲጨርሱ በጣም ነው ደስ የሚለው። በተለይ በተለይ ደግሞ ስግደት ላይ ያሉ ሰው በጣም ጠቃሚ ነው፣ በጣም አስናኝ ነው፣ በጣም ነው ደስ የሚለው። እውነቴን ነው የምላችሁ። ለምሳሌ ሰርታን ደፍታን ቀና ብለን ጎንበስ ብለን በቃ ጉል

የሚመኝታ ቤትም መቶ አልተሳካለትም። ተንካስ የሆነ አሁን ማን ነበር እሱ፣ ሞፍታ መፍታ ነው እና እንግዲህ እነሱ አስበውበት ነው አቅዶበት ነው። እሱ ደግሞ አውቆ ነው እንግዲህ። እንደዚህ የሚደባደቡ መጣሉ ምናምን የሚመስሉ ነት እንዳይመስላቸው፣ እንዳትሳሳቱ የምር ነው ምላቸው እና ማለት ኮመንት ስላየው የእናንተ ኮመንት አይቻለሁ። እናንተ ፈቀደችሁልኝ፣ ሃይሚን ብቻ ነው እንቢያለችኝ። ሃይሚን ትፈልገኛለች መፍታ ነው እንዲያደረገ መፍታ ነው እንዲያደረገ እሱ ነው መከለክለኝ እሱ ነው ታንከስ የሆነ እያለ በጣም ነው የሚያስቀው። በነገራችን ላይ ብሩኬ ሴታቡን ደግሞ ያምርበታል። መቤቤ በጣም ነው የሚያምርበት ስላችሁ አላድሜ ይሁን የሚያስናና ነገር ያለው እናት ና ብሩክ የኔ አባት፣ በጣም ነው የምናመሰግነን። እንደዚህ ስታስናኑን በጣም ነው ደስ በጣም ነው የሚያስደስተን። እና ሰው ልጅ ደግሞ ለፍቶ ደክሞ ምን ብሎ ምን ብሎ ትንሽ ባፋሽ ስል ስንስስናና ስስቅስጫወት ድብረቱ ምኖ ምኖ ሲወጣ ከዛ በኋላ ደስተኛ ይሆናል። አቤት አቤት አቤት አቤት የሁሉ ሱሪ አሁን ከሀይሜ ጋር ለማደር ነው ታው ብሩኬ የታውታው ይልታው ታው ምን ይሆነ ነው? አበዳችሁን ብትሉ ምን ብትሉ እኔ አልሰማችሁም ይላል። ደሞ አንዳንድ ጊዜ የሚገርማቸው ነገር ማለት ነው። አበደ እንድዚህ የሆነ እንዲሆነ እንዲሆነ የገረመኝ ቦታ ደግሞ ሙፍታ ሃይሚ ደግሞ ብሩኬን እግሩን ለማሳረ ስትጥሮ ስትለፈው ነው የገረመችኝ። የመቤት ልትወርቅ ነበረ ራሱ ማለት ነው። የምታስርበት ገመዱላ ላ ተበጥሶ ና እና ወድ ቤተሰቦቼ በጣም ነው የሚያስናና በጣም ነው ደስ የሚለው። እዚህ ጋ ደግሞ አንቺ ብብለሻልና ከሶፋ ጋ ነው ከ ምንድነው? ስሙ ከፎቶ ጋር ነው ማድሮ እያለ ፎቶውን እያቀፈ ምናምን ነው። ጋሽ ብሩኬ እንግዲህ አሁን ስልኳንም ጥላ ሄዳለች፣ ምንም ጥላ ሄዳለች እያለ ነውና፣ ምንድን ነው የሀኛል ጋ አማሪ ደብሩኬ እውነት ሳምሮ አይቀርም እርግጠኛ ነኝ። ስልኝ ስላችሁ አንዳንድ ጊዜ እኔ ያሁን ለምሳሌ ተኝቼ ማላቅበት ቦታ መተኛት ያምረኛል። የምሬ ነው እምላችሁ፣ መተኛት ያምረኛል። እና ብሩኬም እንደዛ ሆኖ ነው እንግዲህ የሃይሚ አልጋ ላይ መተኛት አምሮ ነው ማለት ነው። በቃ ተቀያየሩ ይሻላችኋል። አሁን ደግሞ ምን ቢያደርጉ ጥሩ ነው መሰላችሁ? ሃይሚ የብሩኬ አልጋ ላይ፣ ብሩኬ ደግሞ የሃይሚ አልጋ ላይ ያተኙ። እንደዛ ተቀያይሮ ይሻላል። የምሬን ነው እምላችሁ እና አንዳንድ ጊዜ ያለ ትሉ ነገር የሚጠፋችሁ ነገር አለ አይደለም። የብሩክና የሃይሚ የዛሬው በጣም ነው የሚወስዳን ነው የዛሬ ቻ ለ ሳምንት ታወቃ ነገ የሚያስጠላ ነገር ቢኖር ምንድነው መሰላቸው? አሁን ወይም ደግሞ እሱ ተናድጅ አለው ብሎ የሆኔየሆኔ ቦታ እንዳሄድ እኛን ለማስለቀስ እኛን ለማስከፋት እንደዛ ለማረግ ከሞከሩ በጣም ከባድ ነውእና እንደዚህ ስን ደስ እያለው ስቆዩ ደግሞ አንዱ ብጣፋበት ወይም ደግሞ አንዱ ብጎልበት በጣም ነው እንደሚደብረው ታውቃላችሁ። እና እንግዲህ ሃይሚዬና ብሩኬ ሁሌ የሳቅ ምንጭ ልጆች ናቸውና የእኛ የደስታ ምንጭ ልጆች ናቸውና እኔ እውነት ቃላቶች ሁሉ ያጥረኛልና እድሜና ጤና ይስጣችሁ፣ ከፍ ከፍ ያደርጋችሁ ትልቅ ደረጃ ላይ ያደርሳችሁ ብዬ ፈጣሪን እመኛላችኋለሁ ማለት ነው። ውድ ቤተሰቦችን እንግዲህ ብሩኬ ከዚህ ጋር ፎቶን አቅፎ ለሽ ብለዋል። እንግዲህ ምን ያድርግ? ሆ ምስኪ አረ ፎቶ እንዳይሰበርብን ያባ። በቃ እሱ ኮ እንዲያቅፎ ለመተኛት ይመስለኛል። ሀይሚ ሀይሚ ሀይሚ የምል እንጅ ለሌለ ነገር እንደማይሆን አንዱ አራት በአራት ሱሪ አረጋግጠናል ማለት ነው። ቤተሰብ ኦ ማይ ጋድ፣ በአራት ሱሪ ሃይሚ ይተኛል። ከዛ ምንም ነገር የለም ማለት ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይህን ነበረ፣ ይህን ይመስል ነበረ ላይክ